እንዴት ናቸው ተማሪዎች? በዚህ ቪዲዮ ስለ እኩል ስብስብ ወይም ኢኳል ሴት ስለምንላቸው ምንነትና እንዴት እንደምንለያቸው እናያለን። እኩል ስብስብ ወይም ኢኳል ሴት የምንለው እዚህ ጋር እንደምታዩት በምስሉ ላይ የተለያዩ አይነት ፍራፍሬዎች አሉ። አቀማመጣቸው አንድ አይነት ባይሆንም ነገር ግን እኩል እንደሆኑ መገንዘብ ይቻላል። ስለዚህ እኩል የምንለው ስብስብ እንዴት ነው ልንገልጸው የምንችለው? ቱ ሴትስ ኤ ኤንድ ቢ አር ወይም ሁለት ስብስቦች እኩል ናቸው የምንላቸው አንድ አይነት ቁሶች ወይም አንድ አይነት ነገሮችን በውስጣቸው ሲይዙ ነው። መጠናቸውም አይነታቸውም አንድ አይነት ሲሆን ይህን ምሳሌ እንመልከት። በዚህ ምሳሌ ላይ ሴት ኤ ኤ ኢ አይ ኦ ዩ ይዟል፣ ቫውል የምንላቸው ናቸው በእንግሊዝኛው። ቢም ደግሞ ኦ አይ ኢ ዩኤን ይዟል። ሁለቱም ጋር እንደምንመለከተው የአባላቶቹ ብዛት እኩል ነው። ከዛ በተጨማሪ አይነታቸውም ተመሳሳይ ነው። በዚህ መሰረት እነኚህ ሁለቱ ስብስቦች ምንድን ናቸው ማለት እንችላለን? ኢኳል ሴስ ናቸው ማለት ይቻላል። ወይም እኩል ስብስቦች እንላቸዋለን። ገርፎር ሴት ኤ ኤን ሴት ቢ ሀብ ሴም ኤለመንትስ ኤንድ ዊ ራይት ኤ ኢኳል ቱ ቢ ቱ ኢንዲኬት ደ ሴስ አር ኢኳል። ያ ማለት ሁለቱ ስብስቦች የያዟቸው አንድ አይነት አባላት ስለሆኑ ሁለቱ ስብስቦች እኩል ናቸው ብለን እንገልጻለን። ያንን ደግሞ በዚህ ሲምቦል ኤ ኢኳል ቱቢ ብለን እንጽፈዋለን። ቀደም ብሎ እኩል የሆኑ ስብስቦችን በኢኳል ሳይን ወይም እኩል ይሆናል ምልክትን በመጠቀም በማገናኘት ጽፈናቸው ነበር ወይም ገልጽናቸው ነበር። እኩል ያልሆኑት ስብስቦች እንዴት እንገልጻቸዋለን የሚለው እናያለን። ኢፍ ቱ ሴይስ ኤንድ ቢ አር ኖት ኢኳል ዊ ራይት ኤ ኖት ኢኳል ቱቢ። አንድ አይነት አባላት ከሌላቸው ወይም ደግሞ በመጠን ልዩነት ካለ ኖት ኢኳል ብለን እንጽፈዋለን ማለት ነው። እዚህ በምስሉ ላይ እንደምትመለከቱት የተለያዩ አይነት ፍራፍሬዎች አሉ። አናናስ አለ፣ ብርቱካን አለ፣ ስትሮበሪ ወይም እንጆሪ አለ፣ ሙዝ እዚህ ጋር ይታየናል። እዚህ ጋር ደግሞ አናናስ እና ሁለት ብርቱካኖች እና አንድ ሙዝ። ሁለቱ የተለያዩ ናቸው። ለምን? እዚህ ጋር እንጆሪ ሲኖር እዚህኛው ጋር የለም። ስለዚህ ሁለቱ እኩል ስላልሆኑ ኖት ኢኳል ብለን እናስቀምጠዋለን። ቀጥሎ ያለውን ምሳሌ ከእንደገና እንመልከት ኤ

አንድ ሁለት ሶስት እና አራትን ይዟል። ሴት ቢ ደግሞ ኤ ቢ ሲ ዲን ይዟል። እንደምታዩት በሁለቱም ውስጥ ያሉት የአባላት ብዛት አራት አራት ነው። ነገር ግን እነ ሁለቱ ስብስቦች እኩል ናቸው ልንላቸው አልችልም፣ ምክንያቱም የአባላቶቹ አይነት አንድ አይነት መሆን ስላለበት። ስለዚህ ዘ ቱ ሴትስ አር ኖት ኢኳል።

ቢ ቲ ኪው አር ኪው ኤስን ይዟል። ሲ ደግሞ ፒ አር ኪው አር ቲ ኤስ ይዟል። ዲ ፒ ኪው አር ኤስ ቲ። ነገር ግን እነኚህ አፐር ኬዝ ወይም ካፒታል ሌተርስ የምንላቸውን ነው የያዘው። ዘንድ ዊች ኦፍ ደ ፎሎዊንግ ኢስ ትሩ ተብለናል። የትኛው ነው ትክክለኛው ነው የተባለ ነው። ኤ ከቢ ጋር እኩል ነው ማለት እንችላለን። ይሄንን መልከት። ኤ ከሲ ጋር ኤ ከዲ ጋር እኩል ነው ሁሉም ትክክል ነው ይላል። መጨረሻው ኤ እና ቢ ትክክል ናቸው ይለናል። መልሱ ኤ ነው። ይሄ የሆነው ለምንድን ነው? መጀመሪያውን ብንመለከት ኤ እና ቢ ሁለቱም አንድ አይነት አባላት ነው የያዙት፣ ብዛታቸውም እኩል ነው። እዚህ ጋር የቅደም ተከተል ልዩነት ካልሆነ በቀር ሁለቱም አንድ አይነት ኤሌመንቶች ነው የያዙት። ሲ ላይም ብንሄድ አር ከመደገሙ ውጭ ሌሎቹ አንድ አይነት በመሆናቸው ኤም፣ ቢም፣ ሲም እኩል ናቸው። ነገር ግን ዲ ስናይ ዲ ውስጥ የተካተቱት አፐርኬዝ ሌተር ስለሆኑ እነኚህ ኤለመንቶች ከሌሎቹ ጋር ልናወዳደራቸው አንችልም። በዚህ መሰረት ኤ ከቢጋ እኩል ነው፣ ኤ ከሲጋ እኩል ነው፣ ኤ ከዲጋ ግን እኩል አይደለም። ስለዚህ ትክክለኛው መልስ ይህ ነው ማለት ነው። ይኛው ጥያቄ ላይ ኤክስፕላይን ዋይ ተ ኮሌክሽን ኦፍ ስቱደንትስ ኢን ዩር ክላስ ዊዝ ፎር ሃንድስ ኢዝ አን ኤምፕቲ ሴት። ጥያቄው ምንድነው የሚለው በክፍላችሁ ውስጥ የሚገኙ ባለ አራት እጅ ተማሪዎችን የያዘው ስብስብ ባዶ ስብስብ መሆኑን አብራሩ ነው። የዚህ መልስ በቀጥታ ባዶ ስብስብ ነው የምንለው፣ ለምን እስካሁን በምናውቀው ሁኔታ አራት እጅ ያለው ተማሪ ኖሮ አያውቅም፣ አራት እጅ ያለው ሰውም የለም። ስለዚህ ይህ እንደዚህ አይነት ስብስቦች ባዶ ስብስብ ናቸው እንላቸዋለን። ስለ ተመጣጣኝ ስብስብ ምንነት ከማየታችን በፊት ወይም ኢኪቨለንስ ስለምንላቸው ነገሮች ከማየታችን በፊት እዚህ በምስሉ ላይ የምታዩትን በአራት ማዕዘኖች ውስጥ ያሉትን ቁሶች እንመልከት። የመጀመሪያው አራት ማዕዘን ላይ የተለያዩ ኳሶች ብዛታቸው አራት፣ ሌላኛው አራት ማዕዘን ላይ ደግሞ የፍራፍሬ አይነቶች ሆኖ ብዛታቸው አራት አሉ እዚህ ጋር እዚህ ጋርም ያለው መጠንና በሌላኛው ያለው መጠን ብዛታቸው እኩል መሆኑ የሚነግረን ነገር አለ፣ መመጣጠናቸውን። ስለዚህ ተመጣጣኝ ስብስብ እንዴት ነው የምንገልጸው፣ እንዴት ሲምቦላይዝ እናደርገዋለን የሚለው እናያለን። እቺ ሲምቦል በዚህ ጋር ምትላት ደብላረው እንላታለን። በእሷ መመጣጠናቸውን እናሳይበታለን። እዚህ ላይ ትርጉሙን እንመልከት። ስለ ኢኪቫለንት ሴት ያለው ትርጉም ቱ ሴስ ኤ ንድ ቢ አር ሴድ ቱ ቢ ኢኪቫለንት ኢፍ ዘ ሀብዝ ሴም ነምበር ኦፍ ኢለመንትስ እዚህ ጋር ምንድን ነው እየተነገረን ያለው? ኢፍ ዘይ ሃብ ዘ ሴም ነምበር ኦፍ ኤለመንትስ የኤለመንቶቹ ወይም የሜምበሮቹ ብዛት በሁለቱ ስብስቦች ያሉት ተመጣጣኝ ከሆነ አንድ አይነት ከሆነ ስብስቦቹ ምን ይባላሉ? ኢኩቫለንት ይባላሉ። ስለዚህ ሁለት ስብስቦች ተመጣጣኝ ናቸው የሚባሉት በውስጣቸው የያዟቸው አባላት ብዛት እኩል ሲሆን ነው። ይህን ደግሞ እንዴት እንገልጸዋለን? ኢፍ ኤ ኤንድ ቢ አር ኢኩቫለንት ዘን ዊ ራይት ኤ ዘን ኤ ደብል አረው እዚህ ጋር ሁለት አቅጣጫ የሚያመላክት አረው ነው ቢ ብለን እንጽፈዋለን። ቀደም ሲል ለተመጣጣኝ ስብስቦች የሰጠነውን ትርጉም መሰረት በማድረግ ቀጥሎ ያሉትን ምሳሌዎች እንመልከት። ወይም ኢኩቫለንት ሴት የምንላቸው የትኞቹ ናቸው የሚለውን ለማየት እንሞክር። እዚህ ጋር ያለው ምሳሌ ኤግዛምፕል ዋን ኤ አንድን፣ ሁለትን፣ ሶስትን፣ አራት፣ አምስትን ይዟል። ቢ ደግሞ ኤ ቢ ሲ ዲ ኢ ይዟል። እዚህ ጋር ኢኩቫለንት ናቸው ለማለት ሁለቱን ስብስቦች ምንድነው የሚያስፈልገን በውስጣቸው ያሉት የቁሶች ወይም የአባላት ብዛት ስንት እንደሆነ መቁጠር ነው። የመጀመሪያው ላይ አንድ ሁለት ሶስት አራት አምስት አለን። ሁለተኛው ላይ ደግሞ አንድ ሁለት ሶስት አራት አምስት። በዚህ መሰረት ሁለቱም እኩል የሆነ መጠን ያላቸው አባላትን የያዙ በመሆናቸው ምን እንላቸዋለን? ኤ ከቢ ጋ ኢኪቫለንት ነው እንለዋለን ማለት ነው። ሌላ ምሳሌ እንመልከት። በዚህኛው ምሳሌ ላይ ሁለት የክብ ቅርጽ ያላቸው ስብስቦች አሉ። በመጀመሪያው ስብስብ ላይ ፒ በምንለው ውስጡ ያሉት ኤ ቢ፣ ሲ እና አር ናቸው። ኪው ላይ ደግሞ የተለያየ ቅርጽ ያላቸው ነገሮች አሉ። ትሪያንግል አለ፣ ኮከብ ቅርጽ ያለው ሰርክል አለ፣ ሬክታንግል አለ ወይም ስኩዌር የምንለው እነኚህ የመጀመሪያው ላይ ያሉት ቁሶች ብዛት አራት ነው። እዚህ ጋር የምናየው አራት ነው። በዚህ መሰረት ሁለቱ ምንድን ናቸው ማለት ነው? ኢክቪቫለንት ሴትስ ናቸው ማለት እንችላለን። ይህን ደግሞ በዚህ ምስል እናስቀምጠዋለን ማለት ነው። ቀደም ሲል ስለ ኢኪቫለንት ወይም ተመጣጣኝ ስብስብ የሰጠነውን ትርጉምና ምሳሌዎች መሰረት በማድረግ ቀጥሎ ያሉትን ጥያቄዎች ለመመለስ እንሞክር። እዚህ ላይ ጥያቄዎችን ለመመለስ ቪዲዮዎቹን በመሀል ፖዝ ማድረጋችሁን አትርሱ። የመጀመሪያው ጥያቄ ጊቨንኒ ቱ ሴስ ኤ ኤን ቢ ኤፍ ኤ ዝ ኢኳል ቱ ቢ ዘን ካንዊ ሴይ ኤ ዝ ኢኪቫለንት ቱ ቢ። ትርጉሙ ስብስብ ኤ እና ስብስብ ቢ ሁለቱ ስብስቦች ተመጣጣኝ ናቸው ማለት እንችላለን። ናው አንሰር ስ የስ ዊካን ኤኒ ቱ ኢኳል ሴትስ ኢን ጀነራል አር ኢኪቫለንት። ይሄ ማለትም ማለት ነው ሁለት ስብስቦች እኩል መሆናቸው ከተረጋገጠ ስብስቦቹ ተመጣጣኝ ናቸው እንላቸዋለን። ኦኬ ሁለተኛው ጥያቄ ጊቨን ኤ ሴት ኮንቴይኒንግ ዋን ኤቢሲዲ ኤን ዲ ኤቢሲዲኢ ውተፈሎ ስቱሩ ምንድን ነው? እዚህ ላይ እየተባለ ያለ ነው፣ ኤቢሲዲ እነኚህ ስብስቦች ቢሰጡ ትክክል የሆነው ከስር ካሉት አማራጭ ውስጥ የትኛው ነው ነው። የመጀመሪያው አማራጭ ኤ ከቢ ከቢ ጋር ኢኪቫለንት ነው ይለናል። ይህም ደግሞ ቁጥሩን መቁጠር ነው። አንድ ሁለት ሶስት አራት፣ እዚህ ጋር አንድ ሁለት ሶስት አራት። ስለዚህ ኤ ትክክል ነው። ሁለተኛው አማራጭ ቢ ኤን ከሲ ጋር ነው እያነጻጽር ያለው ሲ ላይ አንድ ሁለት ሶስት አራት። ቀደም ሲል ኤ አራት መሆኑን እናውቃለን፣ ስለዚህም ትክክል ነው። ሲ ሲ እና ዲ ሲ አራት መሆኑን እናውቃለን። ዲ ደግሞ አንድ ሁለት ሶስት አራት አምስት፣ እዚ ጋር አምስት ከአራት ጋር ተመጣጣኝ ነው ስለማንለው ይሄ ትክክል አይደለም። በዚህ መሰረት ዲ ትክክለኛው አማራጭ ነው ማለት ነው። ለዚህ የኛ መልስ ዲ ይሆናል።